ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ጾም እንዴት ይዟችኋል? ረመዳ እንዴት ይዟችኋል? ስራ እንዴት ነው? እኔ ጋር እግዚአብሔር ይመስገን አሪፍ ነው። እግዚአብሔር የተመሰገነ ይሁን። በጣም ደህና ነኝ። እየሰራሁኝ ነው። እናንተ ጋርስ እንዴት ነው? ስራው እንዴት ይዟችኋል? ድካሙ፣ ጾሙ ያው የኛም ጾም ነው ሙስሊም አንድ ላይ ስለሆነ ማለት ነው። እየጾማችሁ ነው አይደል? ክርስቲያኖች አይ ይችላል ትንሽ ቀን ትንሽ ቀን ይቀራል። አይ ሰውቹ እና ማለት ነው እኔ ምላ እሪታ ሰለመች እንዴ ሪታ ነው ስሟ፣ የአብርሽ ሚስት ጓደኛ የነበረችው ተጣሉ ማለት ነው። አይ እኔማ እያየዋችሁ ነበረ ከሆነች ጋር አሁን በቅርብ ያፈቀረችው ልጅ ነው መሰለኝ። የእውነት ነው የምላችሁ ወይ ፍቅር እኮ እዳ ነው። የእውነት ፍቅር እዳ ነው እና ሰለመች ማለት ነው በዚህ በረመዳን ማለት ነው ና የሆነ እንግዲህ አላህ የፈቀደው ነው የሚሆነው፣ እንግዲህ በነሱ ማለት ነው። ግን እኮ አሁን ለምሳሌ ሀቢባ ባሏ ኦርቶዶክሱ ነው፣ እሷ ደግሞ ሙስሊም ናት። አሁን ሰሞኑን እሷ ሙስሊም ናት። እና የእውነት በቃ ሰው በሃይማኖት መኖር ይቻላል ለማለት ነው። እና ፍቅራቸው ደስ ይል ነበር ከብርሽ ጋር፣ እውነት በጣም ደስ ይል ነበረ አብሮች እያለ ስም ብሎ ነው እንጂ እኔ እኮ በጣም ነው የምወደው ስልሽ ግን የእውነት እና ግን በቃ ብቻ ለምን ያች እየድሮ ፍቅረኛው ስለመጣች ነው መሰለኝ። እሷ ደግሞ እየድሮ ፍቅረኛው ስትመጣ እኮ ወይኔ እንዴት ደስ እንደሚል ቅቡር እኮ ነው የሚስቀው። እናንተ የመጀመሪያ ፍቅር እኮ ደስ ይላል። ግን እኔ ግን የቱ ጋር ነበረ የመጀመሪያ ፍቅር ይዞኛው የነበረው ክፍለ ሀገር እኮ ነው። ግን ክፍለ ሀገር እኔ ምንም ምንም ምንም እንትን አልነበረኝም፣ ማለት ምንም አልተነካካውም። ክፍለ ሀገር የከንፈር ወዳጅ የሚባል ነገር ምንም የሚባል ነገር እኔ አላውቅም። የእውነት ግን በጣም ወደሩት ነበረኝ እዚ በቃ በነጻነት በቃ በእናትና አባታችሁ ጋር ሆናችሁ ምናምን ፍቅር ይዟችሁ ያውቃል? ያ ስሜት አሁን የለም። እኔማ እንደውችን የመሰለኝ አንዳንድ ስጌታን ወይኔ እኔ እኮ ስለሪታ ነው ለአወራ የመጣሁት በቃ ወደ እኔ ገባ ችግር የለውም። እና ማለት ነው እግዚአብሔር በቃ ድሮ እኔ አሁን ላይ የሆነ ሰርች ሰርች የሆነ ነፃነት የማገኝበት ጊዜ የሚኖር የሚኖር ነው የሚመስለኝ እንደፈለግኩ ማፈቅርበት እንደፈለግኩ ገና ነኝ። አንዳንዶች እኮ አንቺ አጁስ ምናምን ስለምትሉ ኮኖ እየገረማችሁ ነው ገና ሰላሳ ዓመት እንኳን አልገባውም እና ነፃነት ብቻ ነው በቃ። አፍቅሬም ዘለው ልጅ አለኝ። አሁን ልጅ አለኝ እንዴ ልእልት የመሰለች ለዛው፣ ማለት ነው ከሻርክ ሻርክ ጋር ሻርኩን አባቷ ህንድ ፊልም የሚሰራው ማለት ነው አክታሩ፣ እሱ የጀናት ልጅ እና ማለት ነው እንዴት ነው ግን፣ በስመ አብ ደስ ይላል። ፍቅር ግን በተለይ መጀመሪያ እንዳልኳችሁ በቃ ይ በነፃነት ምንም አታስቡ። ስለ ኑሮ አታስቡ፣ ስለምን አታስቡ፣ ስለመልበስ መልበስ፣ ስለ መጠጥና አታስቡ። በ በቃ ፍቅር ብቻ ያንን ብቻ ነበር የምታስቡት። እስኪ ልንገራችሁ፣ የሆነ ትምህርት ቤት ስሄድ ምናምን ማለት ነው ወይ ጉድ ረመዳ ላይ ቁጭ በማውራት ይገርማል። ተመስገን ጌታ፣ ተመስገን በጌታ ስም ይገርማል። እና ማለት ነው ድምጽ ካልተሰማችሁ በደምብ ብላችሁስ ምንሽ እንስጣ። ኪችኑም መኝታ ቤቱም ሳሎኑም ጉርፋ ምናምን ብዙ እንደዚህ መቱን ስለሆነ እንደዛኛው ቤት አይደለም። እሺ ኪችኑ እና መኝታ ቤቱ የተለየ አይደለም፣ አንድ ላይ ነው። ሶ መለፍለፍ አልፈልግም። ቀስ ብዬሽ ስልክ ሳወራ ቪዲዮ ሳወራ መለፍለፍ እንዴት ይሆናል? እናማ እና ትምህርት ቤት ስሄድ ምናምን ዋለስ ነው እሱ ካልመጣ ትምህርት በመንገዱ ካልሄደ ማዘር እንትን ትላለች ማለት ነው። እኔ እኮ ስለ ርታ ከማውራት እኮ ስለ እራሴ ርዕስ አድርጌ ባል ብመጣ ይሻለኝ ነበረች ጭቱ እና ማለት ነው። ማዘር ደግሞ ጥላ ታውቃላችሁ፣ ፀሐይ እና ጥላው ሲሄድ አረግና ታዲያ ትምህርት ቤት እኮ ረፈደብሽ፣ ተነሽ እንጂ ሄጅ እንጂ ምናምን ትለኛለች። የሚበላም ካለ ቅመሽ ና ሄጅ ምናምን ትለኛለች። እኔ ግን እኮ እያየሁ ነው። ከተማሪዎቹ መሀል ከሌለ ደርሳለሁ። ችግር የለውም ምናምን አለ። ከዛ ደግሞ ጎደባ የሚባል አለ፣ በእኛ ጎደባ ነው የሚባል በቃ ጥዱ ስር ምናምን ከብቶች ወይ ደግሞ እርሻም ከሆነ ሊያርስ ከብቶቹን ይዞ ሄዶ ከሆነ በቃ በዛው አድርጎ እንደሚሄድ አውቃለሁኝና በታች መንገድ እና በላይ መንገድ የሚባል መንገድ አለ ማለት ነው። ከብቶቹን ይዞ ከሆነ የሄደው በላይኛ መንገድ ነው የሚሄደው፣ እኔ ማለት ነው። ለምን በዛ ነው የሚሄደው እና ከብቶቹን የእነሱን እርሻ አውቀዋለሁኝና ልክ እሱ ሲፈታቸው ከብቶቹን አየውና ማለት ነው። ከዛ እሱን ተከትዬ ነው የሚሄደው። ከዛ ደርስበታሉ ይወጣሉ። ወይ ደግሞ በቃ በዛ ሲሄድ ኮፊዳ ይባላል ቦርሳው ማለት ነው። ቦርሳ ይዞ ከሆነ ወይ ቀድሜ ሄጀ ቀስ ብዬ ነው የሚሄደው ከጓደኞቹ ተለይቼ ማለት ነውና አቤት ያ ጊዜ ግን ግን የት እዛው እንትን አገር ቤት እያለው እኮ ነው። ግን ወንድሙ ፖሊስ ነው ይዞት ሄደ ምናምን። ከዛ በጣም ተናደድኩኝ ተናደድኩኝ ፈገላው ፈገላው ፈገላው። ከዛ በቃ ፍቀስ መስጠራ ውሽ በስመ አብ ሳይቀ። ከዛ በኋላም እኮ ፍቅር ሊባል ነው አይደል? እጭ ዝም ብሎ እኮ ገብተውጣ እኮ ነው እንጂ የእውነት የእውነተኛ ፍቅር ግን በስመ አብ አገር ቤት ወይኔ እንደዛ አይነት ነፃነት ፍቅር፣ ግን እምነት ይናፍቃል። ይህትች ከዛ ሁሉ ችግር አልፈች ስለ ፍቅር ማውራት ጀመርሽ? ተመስገን ብቻ። ፍቅር እኮ ደስ የሚል ነገር ነው እና አዎ፣ ሰሞኑ ፍቅር ፍቅር እያሰኘኝ ነው። በቃ የሆኑ የክፍለ ሀገር እንትን ፊልም እያየ ነበር ተከታታይ ድራማ እና በቃ ትዝ ይለኛል ሁሉ ጊዜ። የእውነት በቃ ቆሎ እንይዛለን ማለት ነው አሁን ቆሎ ማዘር እንደዚህ በእፍኝ አንድ ሁለት ተሰታኝ ከሆነ አይበቃኝም። ወጣ ስትልልኝ እንደገና አንድ ንዛት ሁለት ንዛት የሚባል ነገር አለ። በሱ ቆላማ በቦርሳ ይዤ እሄዳለሁ። ከዛ ከነሱ ጋር ምናምን እየፍቅድ ደግሞ የእሱን መቀማት ስወድ እሱም የኔንም እንዲቀማኝ እፈልጋለሁ። እሱ ጋር ነበር የምታካከው። ግን እኮ ያቅ እናንተ ሲጨንቃችሁ የድሮ ፍቅራችሁን እያነሳችሁ ምናምን አውርኩሽ ለራሳችሁም ቢሆን ማለት ነው። አሁን እኔ ስለወደፊት ማውራት ከፈለኩኝ ወይም ደግሞ ብቻ የሆነ ነገር ማውራት ከፈለኩኝ እንደዚህ ብዬ ነው የማወራው። ምክንያቱም አፌ ስለሚንቀሳቀስ አበደች እንደ እንዳይሉኝ ማለት ነው እግዚአብሔር እና በቃ ስታወሩ ነጻ ትሆናላችሁ። ገብርኤልን አሁን ሚዲያ ነው ማወራ አይደለ፣ ግን በቃ እንደፈተሰቡ ነው ያሰብኳችሁ። በቃ የሚሳደውም ሊኖሩ ይችላሉ እነዚህ ጨጓራ ፊቶች አልፋ ፊቶች ሁላ ማለት ነው። ተናገር ያለው ማንም እንዳይሳደብ ከተሳደባቸው ይዱንኪር ችግር የለውም ሲደቡ ምንም ችግር የለውም። አንድ ስጋ ይለጣፈ ምሽ እኔ ሰርቶ ዳሬ ነኝ እና በጣም ደስ ይላል ለኔ። እስኪ የድሮ ፍቀኛችሁ ትዝ ያታችሁ ሰዎች እስኪ ኮሜንት ላይ ጻፉልኝ። ይድሩ ፍቀኛችሁ ከሰራ በኋላ ማለት ነው እሺ። እና ጥርሴን አሁን ይቦረስኩት እና ከዛ ይድረፍቃለሁ አልተቀባሁኝ እስኪ ቆይ ፍቅር ሲወራ እኮ ከንፈር መድረቅ የለበትም እያሉ ነው ማውራት የለብንም። እና ታዲያ እንግዲህ ማለት ነው እናን የነኛ ወንሳ እግዚአብሔር ነው የምላቸው። በቃ እንደዛ ሆኖ ከዛም በኋላ ግን አዲስ አበባ ፍቅር ያዘኝ ብያለሁ። እኔ እውነት ብያለሁ ነው የሚባለው እንጂ የእውነት ፍቅር ግን አገር ቤት ቀረ። አይ አይገኝን። ሀገር አለፈኝ የክፍለ ሀገር አለፈኝ። በቃ አሁን የበሰለ እዛም እዛም የተጃጃለው ምናምን ያንን ያንን የነካ የተነካካ ነው የሚመጣው። ወረ እንደው ፈጣሪ እባክህ ያው ስሆን እዛም ሄጃለሁ ቢሆንም አንድ ብቻ ነው ጓደኛዬ። ያው እንግዲህ ልጅ እንወልጃለሁኝ። እንደው ለእኔ የምትለውን አታጥፋው። ዝም ብለህ ብቻ ደግሞ የሆነ ዞር አድርገው ወደኋላ እንደው አንተ ታውቃለህ። እንደው ማንንም ሰው እንዳይመኝ የሆነውን ሰው በቃ ዝም ብለህ እኔ ወደ እሱ እስከሚሄድ እሱ ወደ እኔ እስከሚመጣ ድረስ በቃ ሀይምሮ ስውር አድርገህ ዝም ብለህ አስቀምጠልኝ። እንደው እዛም እዛም እየሄደ በሽተኛ እንዳይሆንብኝ፣ እንደው አደራለ። ስለ ወደፊት ባሌ እኮ እያሰብኩኝ ነው። ያ ማግባት አይቀርም አገባለሁ እንጂስ። እና ታዲያ በአንድ ልጅ እንዴት ሆነው እንዲሁ ግፍ ነው። በአንድ ልጅ እና በነገራችን ላይ እዛኛው ቤት እያለው በጣም ነበር የሚያሳከኝ። አሁን እየዳነለኝ ነው አያችሁት። ውሃ ውሃ ብቻ ነበረ የምውለው ለዛ እኮ ነው። እና ጽዳቱ ብትሉ ውሃ ብትሉ በቃ ኪችን ምናም በቃ የስራው ጫና ተውትማ፣ እንኳን ተውት ተውት ተውት። እኔ እኮ እግዚአብሔር፣ የሀገር ቤት ነገር እንዴት እንደሚናፍቀኝ ከሀገር ቤት ከወጣው በስንት ዘመኔ አስራ አምስት ምና ምና ምታዩ ነው ይሏችሁ፣ ከአስር አመት በላይ ሆኖ ይል ግን፣ በቃ በልጅነት ነው የወጣሁት። ግን በቃ አገር ቤት ሲሉ እንዴት ስፍስፍ እንደምል ብታወው እግዚአብሔር። እና በቃ እስማ፣ በልጅነት ግን ብዙ ነገር ደስ ይላል። እንደው የሆነ ስራ ከጀመራችሁ በኋላ ምንም የሆነ ነገር ብቻ ስለ እኔ እኔ የሚባል ነገር ከጀመራችሁ ምንም ነገር የሚጥም ነገር የለም። የእውነት